በሰላም ያሳደረከኝ ጌታ በሰላም ስላስነሳኝ በጣም ክብርና ምስጋና ይገባሃል። ዛሬ እንግዲህ የህይወት የሚገርም ቀን ነው። እስኪ ዛሬ ብዙ አዲስ ነገሮች ጀምራለው። ምን መጀመሪያ ግን ቀሪም በጂም ጀምራለው ብያለው። ከዛ በኋላ ስራም ሰራለው፣ የቤት ስራዎች ሰራለው። ነገሮችን ስለ ማስተካከል ሞክራለሁ። ስለዚህ ዛሬ እስኪ ደግሞ አዲስ ነገር ደስ የሚል ነገር ይፈጠራልና እሱ ደግሞ ምንድነው? ቦክሲንግ ጀምራለሁ ዛሬ። ዛሬ መጀመሪያ ቀን ነው ቦክሲንግ ሲጀምር። እስቲ እንግዲህ ዛሬ ደስ የሚል ቀን ነው።

ቻርጀሬቱ ጋ ነሽ ቻርጀሬት ያለሽ? ያው እዛ ጋ ነኝ አለችው። ወዬ አየው ጣና የሰማችኋት ወዬ ቅዳ አለች። እዚህ ጋ ነኝ። እሺ ደስ

ምሳ በልተን እንግዲህ ሙሉ ቀን ዶዳሽ ተራ ዶዳሽ ከሰራን በኋላ ደግሞ የባክሲንግ ኮች ይመጣል። የባክሲንግ ኮች ከእሱ ጋር ለአንድ አወር ሴሽን በዛ ነው ቀኔን ኮንክሉድ ማድረግ። ዛሬ በፈጣሪ ፍቃድ እስኪ እንግዲህ ደዘጋጅ ደዘጋጅ ወደ ውጭ ደስራ ደዘጋጅ ከስራ ወደ ስራ እየሳይ ደስከሄደ ወደ ባላ እየወጣሁ ነው እንግዲህ ስቲ ትናንትና ቢፍ ነበር የበለው ዛሬ ሞር ቺክን ለመብላት ና ሞክራለው በጣም ዜና ያለኝ ግን እሱ ዜና መሀል ላይ ነው የማሳወቃችሁ ቪዲዮ ከተከታተላችሁ በመሀል ላይ የሆነ ከባባድ ጥያቄዎች ወይ ወሳኝ ጥያቄዎች ይኖራሉ እሱን ጥያቄዎች እንዳያመልጧችሁ እያልኩኝ እሱ ጥያቄዎች እንዳያመልጧችሁ ምክንያቱም ለአምስት ሰዎች ብቻ አምስት ሰዎች ብቻ አምስት ሰዎች ብቻ ለእናንተ ሁሌ በየቪዲዮ ሁሌ ሽልማት ይኖራል። ስለዚህ ቪዲዮ ማህለም ጥያቄ ያለው ወይ ቪዲዮ ጥድ ላይ ላይ ደግሞ ቪዲዮ እስከ መጨረሻ ወደ ስለዚህ ቪዲዮ ብቻ ብቻ፣ ምግብ ልበላ ነው። አንድ ግን በጣም የሚገርም አሳዛኝ ዜና አለኝ። በጣም የሚገርም አሳዛኝ ዜና በናታች ድንገላችሁ፣ ምን እንደሆነ ዛሬ ማለት ነው እንትን ነበረ አኒዌይስ። የመጀመሪያ ቀን ነበረ ባክሲንግ ትሬኒንግ የመጀመርበት ቀን ነበር። ብቻ መጀመሪያ ቀን ምን ሀፕ እንዳረገ እንግዲህ ነበረ። ዛሬ ብቻ እንትን ነበረብኝ መጀመር ነበረብኝ ነበር እዛ ነበረ፣ ግን ዛሬ በደስታ አርገን ገብተን ወይ ነው መኪና በሌላ ቁጥር ወስተና ቆንክ ድረስ ጆ ጋራጅ ትይማ ለማንኛውም ወደ ውጪ መድረሳ ቦክስ ምሰራበት ቀን ነው ዛሬ። በቃ ወሳኝ ቀን ነው። ማም እየተጋጨ ምናምን ግላፍ ገልጭ ግላፍ ደብድቤ ምናምን ኮቼ ምናለኝ ዛሬ አይመቸኝም አለኝ መሰለህ። ይኸው ይሄን ቪዲዮ መታየው እኮ ሌላ ጊዜ ሁሌ ይመቸ ብራዘር እኔ የተለያዩ ያስታወቃቸዋለሁ አሁን እንግዲህ ወተን በቃ እስኪ ያበደ ምግብ እንብላ። እኔም እስኪ ወደ ጋራጅ ልመለስ ነው መኪናው ንገረኝ ለምን እንደወጠለች ነው። ለማንኛውም ዳያሶች አሁን ያበደ ፎስ ጠዋት ወደ ስራ አሁን እንግዲህ ሞራል ያስፈለገ አሁን ሞራል ቡና ማልጠሙ ዛሬ ቡና ልጠሙ። እንዴት ራስ ነው። ኧረ የከባድ ለውጥ ነው። ኢኒዌይስ አሁን ሄጄ ልበላይ ምግብ ልበላይ ሄዳለሁ። ከዛ ዶርዳሽን ዛሬ ማስለቀሰዋለሁ። ምንም ረፍት አያስፈልግም። ከዛ ነገር እንግዲህ ወደ ትሬዲንጋችን እንመለሳለን። ነገ ወሳኝ ቀን ነው ብዬ አስባለሁ። እንግዲህ ይመቻችሁ። እንግዲህ መኪና አግኝቼ መንዳት ጀምሬ አሁን ደግሞ ሬስቶራንት ሄጄ ምግብ ልበላ ነው። በጣም የሚገርመው ፓርቲ ነው። ምንድነው ዛሬ ደግሞ ብቻ ነው። አሁን ምግብ ቤቱ ልግባና ምግብ የልትዝና ስቲ በግበልትን በወ ቼንጅ አድርገን በዛው እስከ ማታ ድረስ እንሰራለን። በ ቦክሲንግም ዛሬ ስለማይኖረኝ ቦክሲንግም በምን ትሬድ አደርገዋለሁ በዶር ዳሽ ትሬድ አደርገዋለሁ ማለት ነው ድረስ

ግን አሁን ለማንኛውም ዶርዳሽ ና ብቻ ዶርዳሽ ስራ ጀምረ እንግዲህ የባክስ ኮች ስለማይመጣ ምን አሰብኩ፣ ኤልስቴር ባክስ ብቻ ከማድረግ በቃ ወይ ዛሬ ኳስ ለምን አልጫወትም ብያሰብኩ። ሲ ኳስ ካለ ሲ እደዋውላለሁ፣ ካልተገኘ ደግሞ በቀዝም የዶርዳሽ እቀጥላለሁ። በቃ በዚህ እናጠናቃለን። ያው እሁድ ስለሆነ የረፍት ቀን እንደዚህ ነው ማሳለፍ ያለብን። ቅዳ ይቻምሽ ላይ ትወጣለህ፣ እላይ ስንጠብቅህ ታች ትወርዳለህ። ኧረ ብዙ አራዳኛ ቋንቋ በስተው እኮ ግራ ገበቱ በቃ። እስቲ እንግዲህ ወደ ስራችን እንሂድ። ለማንኛውም በሚገርም ሁኔታ ስራዬን ጨርሻ እንግዲህ ቤት የመጥቼ እስቲ እዚህ ሜል፣ እዚህ ሀገር ማለት ነው ሜላቸውን ቼክ ማድረግ አለባቸው እዚህ ሁሌ እንደዚህ ማለት ነው። እዚህ ጋር ሜልን ቼክ አድርጌ አሁን ሜል ሶስት አራት ሜል ያለው ግን መጀመሪያ ከሜሉ በኋላ ምንድን ነው እዚህ ጋር እንትን ድራፍት ማድረግ አለብኝ

ከዛ ነገ ጠዋት ሲመጡ ካፍታዩትና ሪሲት ይሰጡኛል ማለት ነው። ማታ ላይ ሪሲት ይሰጡኛል፣ በሬ ላይ ሪሲት ያስቀምጡልኛል። ከሁኑ ሳትነካኩ ትከፍላላችሁ ማለት ነው። ኒዌስ ዛሬ እንግዲህ ፕላን የነበረው ያው ጠዋት የተነስቼ መስራት ምናምን ነገሮችን ጨርሼ ከዛ በኋላ የከሰዓት ደግሞ የዶርዳሽ ሽፍቴን ሰርቼ ከዛ በኋላ ላይፍ የመቀጠል ነበር። ከዛ በኋላ ግን ምንድነው ይሄ ባክሲንግ ኮቼን ከሱ ጋር የሚኖረን ዛሬ አልተመቸውም። ስለዚህ ው በሰዓት ው መገኝ ስላለብኝ ቤት እና ብቻ ሴሽን እሱ ስለሌለ ስለዚህ እስቲ አብረን የቀጣይ ሳምንት የትሬዲንግ አናሊሲስ አብረን እንደስራ። ባለፈው ሰርቼ ነበር ከአስተማሪ ጋር ሰርተን ነበረ

ሬሽን ምክንያቱም ወደ እየመጣ ነው እሱ እታች የጠበቀኝ ሲሆን ከሱ ጋር እንግዲህ ወተር ነው ያው ጊዜ ሰዓት አይኖረኝም። ነገ ለሌት ነው የምነሳው። ነገ ለሌት ስለምነሳ አሁን አንድ ቶሎ ከሱ ጋር ጠዋት ወላልኬ ለሽ ማለት አለብኝ ኑረድ ግን እንትን ማለት ነበረበት እየሰማኝ ከሆነ ብራዘር መምጣት እንግዲህ በአንድ ግን አልመጣ መጥቻለሁ ብሎ ይሰክሰኛል አያችሁት እየመጣች ነው ብራዘር እንግዲህ ኮንተንት ጓደኛ ነው አሞና ይባላል። እሱም በጣም ሀርድ ወከር ነው ነገሮች ልበርም ብር ያስተካክለው በጣም ከባድ ከባድ ሰው ነው። እና ደግሞ ዩቱብ አካውንት አለው እዚህ ጋር እሱም ሰብስክራይብ አድርጉት። እና ስ እንግዲህ አሁን ወትን ፒዛ እንብላ ከሱ ጋር። መኪናው እንዴት ነው? ሽቶ እባክህ ሰው

ይበቃኛል ለነበረ እና ቤቴ ኧረ ይበቃኛል ትለዩብኛላችሁ

ነገብራዊት መድረስ ስላለብኝ አሁን መተኛት አለብኝ። እንግዲህ ይሄ ቪዲዮ መጨረሻ የመሰክስካታቸ መሰክናለው። ላይክ፣ ሰብስክራብ፣ ሼር አርጉ። ጥያቄውን በጽሁፍ ያስገቦላችሁን ጥያቄ ለመለሰ ለአምስት ሰው ኮሜንት ላይ የመቶ መቶ አሁን አሁን ገብቼ ለጥ ማለት አለብኝ።